ሰላም የምትባለው ጉድ ልትሰራ ነው። ጭራሽ እኮ ከጠበቃው ጋር ተቀጣጥላለች። ለምን ይመስላል ሀብቱን በሙሉ በስሙ አልታረግ ነዋ። አሁን እንዳልከው እቺ ሉላ የምናስወግድበት ጊዜ ደርሷል። ተረጋጊ። ምን ሆነሻል? ችግር አለ እንዴ? ሳሚ፣ የአንተ ታሪክ ከኔ ላይ ሊደገም ነው መሰለኝ። ስለምን ታሪክ ነው የምታወሪው? ሉላ በጣም ፈልግሻለሁ ብለኝ እነ ቤዛ ቤት ነኝ ያለሁት። ቆይ ለምንድ ነው ሉላ የፈለገች? አላውቅም። ከኔ ልና የምታምነው ሰው ስለሌለ ድጋሚ ሰራተኛ አልጋሉት ቀጥሬ መሰለኝ። እና ሱራፌልን ፈርተሽ ነው? እንደ ዛሬ ንፈርቻለ። ይሄ ሱራፌል ግን በቃ የእውነት የሆነ ነብሰ ገዳይ ነው። ምን ሳሚ፣ በቃ ሲጨንቀኝ እኮ ነው ወደ አንተ የደወልኩት። ስለምን ነብስ ማጥፋት ነው ቤት የምታወሪው? ከሰው ጋር በስልክ ሲያወራ ስሞት ሉላን ስለማስወገድ ነበር እያወራ የለው። ምንድን ነው እያወራሽ ያለሹ? ሳሮ ቅን በፍጠር አምላክ በቃ እንደ ለመድከው የሆነ ታምር ፍጠርና የዝች ልጅ ይወታድ ነው። ሉላን ሊገድሏት ነው። ምንድን ነው እየሰማ ያለሁት? ሄሎ ሳ ሄሎ፣ ቆይ፣ ማነው ሉላ ሊገላት የፈለገው? ንገሪኝ እስኪ፣ ማነው ሉላ ነው የሚገላት? ይህን ነገር መጥቼ በአካል ብናወራ ይሻላል። መልሼ ይደውልልሻለሁ፣ እሺ? የተረገመ ሱራፌል። በስልክ ያወራሽን በሙሉ ሰምቼሻለሁ። ይኸውልሽ፣ ሱራፌል ውስጥ ስላለ ምንም ነገር እንደሰማሽ ማወቅ ማወቅ የለበትም፣ እሺ? ምን ነው ማላውቀው? ሱራፊል ነው ሊገለኝ የፈለገው ሁሉንም ነገር ሱራፊል በሌለበት በደንብ አስረዳሽ አለው። አልኩሽ እኮ አሁን፣ ወደ ውስጥ እንግባ። ምናልባትም ይህን ስልክ መስማቴ እንደ ሳሚ ህይወትሽን ሳልታደጋት የቀረው አይመስለኝም። በቃ አሁን እንረጋጋና ወደ ውስጥ እንግባ። እሺ፣ በጣም እርግጠኛ ነኝ። ቤዛ ነው። ከጠበቃው ጋር አውርቼ የቤዛን ሀብት በሙሉ በስም ያደርገዋለሁ ሲል ሰምቶ መሆን አለበት ሊያስወግደኝ የፈለገው። በቃ አንቺ ተረጋጊ፣ ዋናው ነገር ደርሰንባቸዋል እነዚህ ሰው በላዎች። እኔ ግን ይልገባል፣ አንቺን ካስወገዱ በኋላ ቤዛ በሌለችበት እንዴት ነው ሀብቱን ሁሉ በስማቸው ማዞር የሚችሉት? እርግጠኛ አይደለሁም ግን ቤዛ ምንም የሆነችዬ መሰለኝ፣ አይደለም ይሄ ኮማ ውስጥ ገብታለች ምናምን የተባለው ነገር አላውቅ፣ አሁን ደግሞ ደህና ናት እያለ ነው አውቆ ነው እኔ ለማስፈራራት ብሎ ለቴኮ ማውስ ገብታል። ይቻለኝ። ቆይ ለማንኛውም ሳሚ ጋር ሊደውል፣ እሱ ሁሉ ነገር ይወሰናል። ስልክህስ ሳሚ በጣም ብዙ ጊዜ ደውሎ ነበር። እንዴት ነው ያልሰማሁት? ወይ ኔ ሮቤል ወይኔ አንተነህ ሁሉም ነገር ያበላሸሁ አንተነህ ምንድን ነው ያበላሸሁት ጠበቃውን መጀመሪያ በገንዘብ በምንም ብለን እንደመጨረስ ይኸው ከኋላ የመጣችው ልጅ ሁሉም ነገር ተቆጣጠረችሁ አደለ ምንድን ነው የተቆጣጠረችው ይኸው ጠበቃውን አናግራ ሁሉም ነገር ጨረሰች አይደል ምንድን ነው የምትለኝ ይኸው ሮቤል ለማንኛውም በቅራችን ብቻ መሄድ ነው ያለብን ያችው ሉላ የምትባለውን ሴት በዘሬና በጥንቃቄ ከዚህ ቤት ካስወጣናት በኋላ ማንንም ሰው ሳይሰማ በጥንቃቄ እናስወግዳታል ከዛ ማስታወስ የተሳናትን ቤዛ ወደ ቤት እናስገባታለን። ግን አሁንም ስራው በጣም ጥንቃቄ ይፈልጋል። የነዛ የነሳሚ አይን አሁንም እኛ ላይ ነው ያለው። እንግዲህ አንተም እንዳየ ከእሱ ጋር ያለኝ ወዳጅነት ለማጠናከር ሞክሬ ነበር። ልጁ ለነገሩ ደረግ ቢጤ ነው። አንተም ደረክብኝ እንጂ ይህ ሀሳብ መጀመሪያም እንደማይሰራ ነግሬ ነበረ። ሰዎች ኃይልህን የማይረዱት ከሆነ በፍቅር መቅረቡ ድካም እንደሆነ ነግሬ ነበር። አሁንም ተፈሪኔን ብለ ታስባለ። አቅሜን እያደራጀው ነው። በአሁኑ ከተነሳው ማንም ሰው አያቆመኝም ደሞ በአሁኑ ብቻዬን አይደለሁም። ልክ ነህ። የቤተሰቤን ሀብትማ ማንም ሲቀራመተኝ ማየት አልፈልግም። ቢያንስ አሁን የእኔ ስሜት ገብቶሃል። ቆይ ይህ ሁሉ ወኔ የት ሄዱ ነው ያን እኔን ገፍተረ ሀብቱን ለብቻ ለማድረግ ስትሞክር የነበረው። ቆይ ለምንድን ነው ያለፈውን ታሪክ ማንሳት የፈለገው? ለወደፊቱ እንድንተማመን ብዬ ነው። ቆይ ለምንድን ነው የከዳኝ? ብታውቁ ምን ይጠቅማል? ቢያንስ ለወደፊቱ እንድጠነቀቅ ይረዳኛል። ይልቅ ድጋሚ አብሬ ስለሆንኩ ልትደሰት ይገባል። ቤዛ ስትመጣ እዛ ቤት ገብቼ መኖር እፈልጋለሁ። ቤትስ? ሚስትስ? ለካ ብዙ ስለተራራቅን ምንም ስለ እኔ አታቅም። ሚስቴን እኮ እፈትቻታለሁ እስከ ዛሬም ከአንተ ጋር መኖሯ በጣም አስገርሞኛል። ግን አሁን ላይ ሚስቴን ስለፈትኋት ደስ ብሎኛል። ማለት ሌላ የማግባት አሰባለህ? ለምን ይመስላል ወደ አንተ ቤት መምጣት እፈልጋለሁ ያልኩ? አንተ እኳ አታፍርም? ቤዛን? ኖ ኖ ኖ፣ ሮቤል ይህንም በፍጹም እንዳታስበው ሁሉም ነገር ዲዛይን አድርጌ እየጨርሻለሁ። ስለ ባሏም ሆነ ስላለፈው ህይወቷ ምንም የምታውቀው ነገር የለም። በፍጹም አታደርገውም ሮቤል፣ እኔ አልፈቅድልህም። አሁንም አለቃው እኔ ነኝ። እኔ ያልኩን ብቻ ነው የምታደርገው። ከአሁኑ ስራውን ልጀምሩ። አንተ ሰውዬ የምረ ነው። ቆይ ምን አድርግ ነው የምትለኝ? አንተ ያቃተህን ስራ እኮ ልስራ እያልኩ ያለሁት አይደል። ቆይ እንዴት ነው ለቤዛ ባሏን የምትላት? ይኸውልህ ዛሬ ከሆስፒታል ታወደን የሚል ልትመጣ ይህን ነገር በፍጹም ላምን አልችልም። በዚህ አይነት ሚስትን ሁን ብለን የፈታት ማለት ነው። አይገርም ለአላማ የሰል በዚህ ሳምንት ነው የፈቷት። ግን ድሮም አልወዳትም ነበረ። ስራዋ ከምርመራ ጋር ምናም የተያዘ ስለሆነ እኔና ፖሊስ ደግሞ አንጣጣ። ይህ እብደትን በፍጹም ማመን አልችልም። ስቀልር ነው እኮ እንደዚያ በለኛ እንዴ ስቀልርን ያልኩባክ። ስለሚስቴ አልፈቷትም። ለአንድ ለስድስት ወር ለስራ ከሀገር ወጣ ብላለች። ታዲያ በዚህ በስድስት ወር ቤዛ የኔ ሚስት ሆና ትቆያለች። አይሆንም ሮቤል፣ በፍጹም የማይሆን ሀሳብ ነው። ቆይ ለምን እንደዚህ አልክ? አሁንም ቤዛን ታፈቅራት አለ እንዴ? አላቅም። ይህን ነገር ስትለኝ ትንሽ ቀርብ ብሎኛል። ማለቴ ከቤዛ ፍቅር ሊዜ ሞክሮ ነበር። ተው ተው፣ ይህ ፍቅር የሚባል ነገር እኛ ጋር የለም። ይህን ነገር ጭንቅላት ውስጥ አስቀምጠ ይልቃውን ጠበቃው ጋር ደውልና በጊዜ አገኘ ተጠቅሽ ይሻል፣ ምናልባት ተደብቀሽ ባሰ። የሚኖሩ እኮ ህይወት ያደጋው ላይ ወድቆ ነበር። አሁንም ካልተረጋጋሽ ከአደጋ መውጣት አትች። እባካችሁ ሳሮን እህቴ እንደረዳችኋት እኔንም ምርዱኝ። ለሳሚ ሁሉንም ነገር እነግሬዋለሁ። እስከዛ ግን እኔ እዚህ እቆያለሁ። እኔ ግን ቤቱን ለቅቄ ቦታ ደስ ይለኛል። እሱን ካደረግሽማ ሱራፌል እንዲያውቅ ታደርጊያለሽ። ሳሚ በጭራሽ ሱራፌል ምንም ነገር ማወቅ የለበትም ብሏል ዘንድሮ ግን ምን አይነት መከራ ውስጥ ነው የገባሁት? ይልቅ ሱራፌል ሲመጣ እዚህ ቤት ለምን መጣሽ እንዳይለኝ አንቺ ትከላከይልኛለሽ ለእሱ። መጀመሪያውንም ስላሰብኩበት ችግር የለ። ለማንኛውም ከቻልሽ የቤዛን ሀብት ካመቻቸሽ በኋላ ከዚህ ቤት መውጣት ትችያለሽ። ለምን ውጪ ወጥቼ ከጠበቃው ጋር ያለኝ ነገር በሙሉ አልጨርስም። ገንዘብ እንድሰጠው ተስማምቶ ሁሉንም ነገር እንደሚያስተካክልልኝ ነግሮኛል። መጀመሪያም ሉላ እንደሆንሽ ባትነግሪው ኖሮ እዚህ ሁሉ ነገር ውስጥ ባልገባሽ ነበር። ባልነግረውም ተንኮል እንዳሰብኩ ካወቀ ከሱራፌል መስማቱ አይቀርም ነበር። ለማንኛውም አሁን ምንም ነገር እንዳልተፈጠረ አስመሲ። ቆይ እንዴት ነው እንደዚህ ማስመሰል የምችለው? እንደ እህትሽ ልበልሽ። ለማንኛውም ሳሚ ሁሉንም ነገር እንዳላወቅን ነው ይህን ነገር ማሳለፍ ያለብን ብሏል። ቆይ ግን እሱ ለምን እዚህ አይመጣም? ለምን መጥቶ እዚህ አንድ ክፍል ውስጥ አይሆንም? ራሱ እንደነገረኝ ከሆነ ከዚህ በፊት እንደዚህ አድርጎ ብዙ ጣጣ ውስጥ ገብቷል። በዛ ላይ ደግሞ አሁን የሉስም ነገር ተጨምሮበታል። እሷም እዚህ እንዲሆን የምትፈቅድለት አይመስለኝም እና ምን ችግር አለው? እሷም እዚህ ትምጣ። ኧረ እባክሽ ተረጋጊ። ቤቱ እኮ አባወራለሁ ይኸውልሽ፣ ምናልባት ይህን ውሳኔ ሰው ስን ይከፋሻል ብዬ ነው የተመለስኩት። እውነቴን ነው ሳሚ፣ ይህንን ነገር ለእኔ ሳይነግረኝ እዚያ ቤት ሄደ ቢሆን ኖሮ የመጨረሻችን ነበር የሚሆን። ኩቻ፣ የልጅቱ ህይወት እኮ አደጋ ላይ ነው ያለው። ፖሊስ ጣቢያ የማትሄደው ፖሊስ ጣቢያ ትሄዳ። በቃ አንተ አደለ እንደ ህግ ባለበት ሀገር ምናምን ስትል የነበረው። በቃ እንደውም እህቴን ያገታት ሰውዬ እኔንም ሊገለኝ ነው እያስፈራራኝ ነው ብላ ሄዳ ትናገር። እንደዛ እንኳ ማድረግ የምትችል አይመስልኝ። ለነገሩ እንዴት ትሄዳለች? ሌባ አደለች? እንደ ፖሊስ ጣቢያ ድረስ ደፍራ ትሄዳለች። ኩቻ፣ ተሳሳትኩኝ። ገና ለገና መልኳ ቤዛን ስለሚመስል አደል እንደ እህቷ እኔን ብላ እዛ ቤት የገባችሁ እና እህቷ መሆኗንም እየተጠራጠርሽ ነው። አንተ ራሱ በምናወቅ መልኳ ብቻ አይበቃም። መልኩ የተመሳሰለ ሁሉ የስጋ ዝምድና ያለው ያለው ማን ነው? ገና ለገና እሷን የሚወት እንዳልታደገው ብልሽ ማለት የሁሉ ነገር እየቀባጥርሻለሽው፣ ሳሚ ቢያንስ እንኳ እሷን እዛ ቤት ያመጣቻት ሴትየው ማናት? ማናት? ቲጂ እኮ ናት። የዓለማችን አታላይ የሆነች ሴትየው ቲጂ ቲጂ። ለራሷ ጥቅም ብላ ብታመጣትም ሉላ ግን የቤዛ እህት መሆኗ የተረጋገጠ ነው። በምን አረጋገጥክ? እኮ ነው እያልኩ ያለሁት ይኸውልህ፣ እሷን ብትሆን ቲጂን ገለል አድርጋ ቤቱን ብቻዋን እየተቆጣጠረችው ነው። እያየህ ነው። ሲቸግራት ደግሞ ሳሚ እያድነኝ ብላ ትመጣለች እንዴ? እሷ እኮ በጎን የራሷን ስራ እየሰራች ነው። ለሰማሽ እኮ በጣም እርግጠኛ ሆነሽ የምታወሪ እኮ ነው ይመስለው። እርግጠኛ ነኝ ሳሚ፣ እውነታው ደግሞ ይሄ ነው። ካሉነስ ሆነም አልሆነም፣ አንተ ከዚህ ቤት ንቅንቅ አትላትም። አንተ ለእኔ ትንሽ እንኳን ክብር የለህም እንዴ? እኔን እዚህ ቤት ውስጥ አስቀምጠ ሌላ ሴት እጄ ልጠብቅ ስትል አንተ ማን ነው ቆይ? የማን ማይጋበር አደረገ ቤትንን ነገር ነው። በቃሽ፣ ተረጋጊሽ። የምሬን እኮ ነው ሳሚ። ምን ንክ ነው? የሆነ ነገር በተፈጠረ ቁጥር አንተም ወደ እነሱ ትበራለህ፣ እነሱም ወደ አንተ ይመጣሉ እንዴ? ግን እኮ ምንም፣ ግን እኮ የሚባል ነገር የለውም። በቃ እንደውም ውስጤ ምንም ጥሩ ስሜት እየተሰማኝ ስላልሆነ በቃ ለትንሽ ጊዜ ሌላ ቦታ ብንሄድ ነው የሚሻለው። አሁን ደግሞ ሽብሩን ፈርተን ልንሸሽ ነው? ለነገሩ የምንኖርበትን ቦታ አያውቅም። ግን ደግሞ እኮ ሳሚ አጠያይቆ ሊመጣ ይችላል። ቆይ ግን አዲስ አበባ ደግሞ ባህር ናት አይደለም? አረ እባክሽ ተረጋጊ ኩቻ። እስኪ እሱ ወንድ ነው ይምጣና ከእጄ ፈልቅቆ ይውሰድሽ። ስላላየከው ነው። የሰማይ ስባሪ ነው የሚያክለው? አረ እንደውም ሰማያት ነው የሚያክለው ሳሚ። እንዴ እያስፈራራሽ ነው? እየነገርኩ እኮ አልሰማርገኝ። ምን ላርግ ታዲያ? ማንም ማንም ሰው ቢሆን አንቺን ከቅፌ ሊወስድሽ አይችልም። እሺ ነይ ሊንኩቻ፣ ማንም ከእኔ እጃ ይወስድሽ? እንዴ ምንም አትፍሪ። መቼም ቢሆን ከእኔ የነጥሉሽም። እሺ ወይ ካልሆነ ኩቻ፣ ለምን ከምንጨናነቅ፣ ሉላን እዚህ ቤት አናመጣት ነው ሳሚ በቃ ነበር። ይቀራል ታዲያ? ምን አባቴ ላርጋ? አስጨነቅሽኝ እኮ ሳሮን ታውቂያለሽ። ብቻዋን ከነዛ አውሬዎች እንዴት ነው ልጠብቃት የምትችለው? በዛ ላይ ደግሞ እኮ ልጅቷ ነብሰ ጡር ነች። ፈጣሪ ግን ምን አድርጌ ነው እንደዚህ አይነት ነገር ውስጥ የከተትከኝ? እንደ ምን እንደሚሻል ያዘነለት በጣም ጨካኝ ሰው። ሳሚ ደውሎ ነበር እና ምን አለሽ? ፍቅረኛው እዚህ ቤት እንዲመጣ እንደማትፈቅድለት ነግሬሽ ነበር። አሎሾ፣ ሳሚ እኔ ራሴ አሁን በጣም እየፈራው ነው ያለሁት። ሉሲ በፍጹም እዛ ቤት ተመልሼ እንዴት አልፈቀደችልኝ እና እኔ እዚህ ልተጋፍጠኝ ተጋፍጠኝ ነው። ቆይ አንቺ ምን ላይ አደርግሽ ይችላል? ምን ሆነ ኃይል እያወራን ያለን እኮ ስለ ግድያ ነው። ሳሚ ይህ ነገር እኔ ቢቀርብኝ ይሻላል ወይ ካልሆነ ሉላን ወደዚህ ቤት እናምጣት። እንዴ እኔስ? አንቺም ወደዚህ ቤት ትመጫለሻ? ምን ሆነ ሻል፣ ተረጋጊ እንጂ ትገድያለሽ ተባልሽ እኮ አንቺንሽ የምትመጪው። ባይሆን እሱ ጥሩ ሀሳብ ነው። ሉላ ያለችው እሱን ነው። ግን ሉሴ ከፋትም፣ ማለቴ ሁለት ሴት ሆነን ቤቱ ስንመጣ ምን ታካብጃለሽ? እስከ ዛሬ ድረስ እዚህ አልነበረም? እንዴት ኖሬ ነበረው። ይልቅ ይኸውልሽ በስልክ የሰማሹ ነገር ምን እንደሆነ ንገረኝ እስኪ። እኔ እናስወግዳት ሲል ብቻ ነው የሰማሁት። ማለት ሌላ የሰማሹ ምንም ነገር የለም? የለም። ቆይ ይህ በቂ አይደለም። እሺ በቃ አሁን አንቺ በደንብ ተረጋጊና ልጅቷን አረጋጊያት እና ዛሬ እዚህ ልናድር ነው። እና የት ማደር ፈለግሽ? ለማንኛውም ምን አያገባኝም። ጥያት ነው የምወጣው። እሺ። ምናልባት ሊገሏት ካሰቡ መርዙ ሊሰጧት የሚችሉት በምግብ ወይም በምጠጣው መጠጥ ውስጥ ነው። እሱ እንኳን ድሮም ስለማላም ነው ሰርቶ የሚያመጣውን አልበላም ብላለች። ይኸውልሽ ጥንቃቄ እንድታደርግ ንገሪያት። አሁንም ቢሆን የቤዛ ጉዳይ ገና አልተቋጨም። በዛ ላይ ያሉ ሲም ጉዳ አለ እሱ ፈጣሪ ሁነን ነው የሚባለው። እንግዲህ ሌላ ምን ይባላል። እና እሱ ቤት እንድንሄድ ፈቀደ ብዙ አትደሰች ባክሽ። እሱ ቢፈቅድም እጮኛው በጭራሽ አትፈቅድልንም። እኔ እንኳን አብሮ አደጉ ሆኜ እኮ እንዴት እንደምትገላምጠኝ ባየሽ ማለት ትቀናለች እ ትቀናለች ብቻ። በቲቪ ራሱ ቆንጆ ሴት ዜና እያነበበች ከሆነ ዜናው ምንም ይሁን ምንም ይቀየራል። አንቺም በጣም አካበች። ግን አንቺ ሌላም ታርፊበት ቦታ የለም። አክስቴን በግድ ነው ዘመዶቿ ጋር አረፈችው። ቆይ ለምንድን ነው ግን አሁን ራሱ እዚያ ያልሆነችው? ለነገሩ ይቅርባት። ውይ ይሄ ቤት ግን አላድል። የሆነ ታሪካዊ ቤት ብየዋለሁ ሁለት መንታቶች በስልክ ጥሪ ከመገደል የዳኑበት ታሪካዊ ቤት ብየዋለሁ። እህቴስ በምን አይነት ሁኔታ ውስጥ እንዳለች ማን ያውቃል? ደህና እንደምትሆን ተስፋ አለኝ። ቆይ ግን የልጅሽ አባት? የምን ልጅ ጭራሽ መብሰ ጦር መሆኑሽንም ረስተሻል። ከራሴ ጋር ያለውም ሳሩ ነገሮች ሁሉ ተደበላልቀውብኝ። እንደነግጥ የደነገጥኩት እንደነገጥኩት ብሎ ለመጠየቅ ነው የመጣሽው። እኔ ለመጠየቅ ሳይሆን እኔ ለመጠበቅ ነው የመጣሽው። ምን እንትን ሰራተኛ ያስፈልጋታል። ማለቴ ያንተ ፍቃድ ከሆነ ማለት ነው። ማን ሱ ፈቃጅ አደረገው? ኧረ እባክሽን ምታታይ ሰሚኛንሽ ምካፍሽ ነይስ ሆንኩ ድረስ ሰራተኛ ነሽ። ለእኔ ብቻ ነው ለእሱ መታዘዛ አይጠበቅብሽም። ይቅርታና እኔ አሁን ለጭቅጭቅ የሚሆን ጊዜ የለኝም። እኔ ግን ድንጋጤሽ ነው የታየኝ። ይሄ ነገር የሚሆን አይመስለኝም። ሉላ፣ ምን ነው ማይሆነው? ጠባቂ ያልሹ ነገር ነ። ይቅርታና ልታሰናብችን ትችያለሽ። ቆይ እራስሽ አልነበርሽ እንዴ ምንም እንዳልተፈጠረ ንሆን ያልሹው? አሁን ፊቱን ሳየው በጣም ፈራዋ እሺ ሳሩን፣ እንዴት ነሽ ታዲያ? ደህና ነኝ ደህና ነኝ። መቼም እዚህ ቤት ለስለላ እንዳልተራቅሽ እርግጠኛ ነኝ። ያው ማለቴ እዚህ ቤት የሚገቡ ሰራተኞች በሙሉ ሁለተኛ ስራቸው እሱ ነው ብዬ ነው። እሷ መናገር አትችልም። እሺ ምን ሆንሻል? ግን ለምንድን ነው እንደዚህ የተቆጣሽኛለሹ? ይቅርታ ሳሩን፣ ብቻችን ትትይ ይሻላል። አይሻልም ሳሮንም ሳሚም ቢሆን ሉሲንም ጨምሮ የእህቴ ቤተሰቦች እንደነበሩ አውቄያለሁ። ከእነሱ የሚደበቅ ምንም ነገር የለኝም። ስለዚህ ሁሉም ሰው አጭበርባሪ መሆንሽን ያውቃሉ ማለት ነው። አጭበርባሪ? ስለምን ማጭበርበር እያወራን ያለኸው? ገና የቤዛ እህት መሆኗን እንኳን ሳይረጋገጥ የሚስቴን ሀብት በሙሉ ወደ ራሷ ለመሸሽ እየሞከረች ነው። ዝም ብለህ ትለፋለህ እንጂ ማንም የምታወራውን ነገር የሚያምንልህ የለም። ቆይ ራስሽ አይደለሽ እንዴ ጠበቃውን አናግሬ ቤዛ ሆኜ ያሉንን ሀብቶች ሁሉ ወደ ራሴ አዞራለሁ ብለሽ የነበረው? እና የእህቴን ሀብት ለአንተና ለዛም ማይራባ ዶክተር አሳልፌ መስጠት ነበረብኝ? ምን እንደምልሽ አላውቅም። ለማንኛውም ከዚህ በኋላ ጠበቃ ጋር እየደወልሽ ካርድሽንም ጉልበትሽንም ባታባክኝ መልካም ነው። ምን? እና አንቺ ብቻ ነው ገንዘብ ያለሽ? እርግጠኛ ነኝ ጠበቃውን ሀሳብ አስቀይሮታል። እኔ እያወራችሁ ያላችሁት ነገር ምንም እየገባኝ አይደለም። የገባኝ አንድ ነገር ቢኖር እዚህ ቤት ማደሬ ትልቅ አደጋ እንደሆነ ብቻ ነው። እርግጠኛ ነኝ ሉላ ልንጎዳት እንደሆነ ጠርጠራለች። እንደዛ ባይሆን ኖሮ ሳሮን እኔ ልጠብቀኝ ነው እዚህ ቤት የመጣሁት አትለኝም ነበር። እርግጠኛው የምነግረ ያቺን ሳሮን የላካት ያሳሚ ነው። የኔም ግምት እሱ ነው። ቆይ እነዚህ ሰዎች ከኛ ራስ አይወርዱም ማለት ነው። በቃ እሺ፣ አሁን እቅዳችን ምንድን ነው? አሁን መረጋጋት ነው ያለብን። የጠበቃውን ጉዳይ እንዴት አደረገ? ስለ እሷ አታስብ። ጠበቃውን በኛ ስር ነው ያለው። በጣም ጥሩ። ስለዚህ ቆንጆ እቅድ ማቀድ አለብን ማለት ነው። እና ሉላን የመግደን ነው ሀሳብስ? ተውነው እንዴ እሷ እያለች ማኛ ሰላም አናገኘም። ግን አሁን ልጅቷ ብዙ አይን በስቶባታል። ስለዚህ ትንሽ መጠንቀቅ ይጠበቅብናል ማለት ነው። በመቸኮል ብዙ ነገሮች ይበላሻሉ። ረጋ ብለን ነገሮችን ማየት አለብን። ችግር የለም። በጣም ፈርታለች። እኔም ከሷ በላይ ፈርቻለሁ። ቆይ ሻው ምን ልታደርግ ነው? እኔ እንጃ፣ አሳሩን አላውቅም። እኔም በጣም ግራ ገብቶኛል። በቃ ኩቻ ተመልሰ እዛ ቤት የምትገባ ከሆነ በአሁኑ የመጨረሻችን ነው ምናም ብላ ስትፎክር ነበር እና ታዲያ እሺ። ለምን ሉላ ነው ወደዛ ቤት አትወስዳትም? እሱንም አስቤው ነበር እና ታዲያ እንዳታደርግ ምን ይዘ ያ ደግሞ ሌላ ትኩረት መሳብ ነው የሚሆንብኝ። ቆይ እኔ ግራ የገባኝ በዚህ ፍጥነት ለምንድንነው ሉላ ማስወገድ የፈለጉት? ይሄ ነገር ግን ከቤዛ ጋር የሚገናኝ ይመስላል፣ አላውቅም ግን እርግጠኛ ነኝ የሆነ ያሰቡት ትልቅ ደባ እንዳለ እርግጠኛ ነኝ። ሱራፌልን አግኝታው ነበር። እሱማ እስካሁን ድረስ ጨዋቶ የተባንነበት አልመሰለም በማስመሰሉ ቀጥሏል። ታውቃለ ድሮ ላይ ሳየው በጣም ነበር የሚያሳዝነኝ። ይሄ ነገር ግን ሲያወራ ከሰማው በኋላ የሆነ አውሬ መስሎ ነው የሚታየኝ። እኔ ግን አልገባኝ። ቆይ እዚህ ምድር ላይ ማን ነው የሚታመነው? እውነት ታውቂያለሽ፣ እኔ ራሴ ሱራፌል እንደዚህ መሆኑ በጣም ነው እያስገረመኛለሁ። ሉሲ ግን እንዴት ናት? ምን ትሆናለች? እሷ ያ አሸበር ነው ሽብሩ የሚባል ሰውዬ ይመጣል ብላ እኔን ነጋጠባ እያሸበረች ነው። ቆይሻ ምንድን ነው የምናደርገው? እኔ እንደሆነ እዛ ቤት በሞት እንኳን አላድርም። እና ዱላን በዚህ ሁኔታ ላይ ያለች ብቻዋን ልትያት ነው ያማህል እንዴ? እኔ እኳ ን ተመታኝ የሆነ ነገር ታደርጋለ ብዬ ነው እንጂ ነገሩን እንደሰማው ከዛ ቤት ሮጬ ነበር መውጣው። እባክሽ ሳሩ ቢያንስ ኩቻን እስካሳምናት ድረስ ብቻ ትንሽ ታገሺ። በፍጹም አይሆንም። ድሮ ራሱ ቤዛን እንዴት እንዳዳንካት ስትነግረኝ በጣም ነበር የምፈራው። ቤዛ ራሱ ሱራፌልን ለማቀፍ አይደለም ለማየት እንደምትፈራው ማለት ዛሬ፣ እኔ እና ሉላ እንደሆን ነው ማለት ነው። ነገሩን በጣም ያካበድሽው አልመሰለሽም? ቀላል ከሆነ ታዲያ ሉስ እንድጠብቃት ለምን አትልካት? ያምሻል እንዴ ያ ሱራፌ የሚባል አውሬ እንደ ዛሬ ያስፈርቶኝ አያውቅም። እያልኩ እኮ ነው። ቆይ ለምን አሰማኝም? ሰማውሽ እኮ ሳሮን። በቃ ካልሆነ ወይ ሉላን እኛ ቤት እናመጣታለን። እሱ የተቀደሰ ሀሳብ ነው ግን እንደዛ ስናደርግ እነሱ ራፊል ምን የሚያስብ ይመስላል? ምን ያስባሉ? ያው ግልጽ የሆነ ጦርነት ነው። ሌላ ምን ሊያስብ ይችላል? በነገራችን ላይ ዛሬ ቤዛን ቤት ይወስጃታል። ምን? አንተ ሰውዬ፣ በዚህ ነገር ላይ የእውነት እያመረርክ ነው እንዴ? ከናፈቀችህ አንዳንዴ ቤት እየመጣህ ማየት ትችላለህ። ግን እሷ እንዴት ናት? ምን? ያው ፍዝዝ እንዳለች ነው አሁንም ምንም የምታስታውሰው ነገር የለም። ያው ስሟንም ጭምር ማለቴ ነው። በጣም ያሳዝናል። ለሷ እያዘንክላት ነው? ለምንድነው ማለት ነው? እናንተ ምንም ቢሆን እኮ ያቺ ሴት እንዳትጨርሰው፣ ሚስቴ ነበረች ምናምን እያልክ ልቀባጥር እንዳይሆን አሁን። የውለ ወደድክም ጠላህም፣ ያንተን ቦታ እኔ ነኝ የምታካው። እንዴት ብዬ ግቤ ላይ መድረስ እንዳለብኝ ደግሞ እኔ ያውቃለሁ። ሄሎ ሽብሩ አቶ ሚስተር አድረስክ? እሺ፣ መጣው ውስድ አለው። እሺ፣ ማን ነው ደግሞ ሽብሩ? ሽብሩ ያጎታችን ልጅ ነው። በጣም አደገኛና ነውጠኛ ሰው ነው። ከተማ ላይ አንድ ጉዳይ አለኝ ብሎ ነው የመጣው። እኔ የምለው ቆይ፣ ለምን አንተ ቤት አያርፍም? ማለት አንተም እኮ ዘመዱን አይደል እንዴ? ምን